እኛ ፍቅር ይሏችኋል እንደዚህ ነው። አያችሁ እውነተኛ ፍቅር ማለት እንደዚህ ነው። አሌክስ እና ዴዚ እንግዲህ ተገናኝተዋል። በእውነት በጣም የምንፈልገው ነበር፣ ግን በጊዜ ብዛት በጊዜ በጊዜ ብዛት ፍቅርን ጎራ አይካልለውም። አያችሁ ፈጣሪ የእናንተ ናችሁ፣ እናንተ አንድ ናችሁ ትሆናላችሁ ካለ በሆነ ስበብ ያገናኛችኋል እና አሌክስ አሞራው እና ዱዝዬ ተገናኝተዋል። ትናንትና በስም ቲክቶክ ውጭ ንቅንቅንቅ ብሎ ነበር። እውነት ለመናገር በጣም በጣም የሚገርሙ ማለት ነው። እና ሁለት ምርጦች እኔ በጣም ነው የምወዳቸው፣ እውነት ስነግራቸው። አሌክስንም በጣም ነው የምወደው፣ እሷንም በጣም ነው የምወዳት። ደስ ትለኛለች። ሆነ በቃ የሆነ ደስ የምትል ልጅ ናት። እና የእውነት በጣም ነው ደስ የምትሉት። ፈጣሪ ጠብቃችሁ እላለሁ። ሁሉም ሰው ተደስቷል። በእናንተ እውነት በመገናኘታችሁ ማለት ነው። የምር የምር በጣም ብዙ ሰው ነው የተደሰተው። የምር ስነግራችሁ በመገናኘታቸው ከሚባል በላይ ሰው ተደስቷል ማለት ነው። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። ሁሉ መልካም ነው፣ ሁሉ ሰላም። ከኔ ሰላም አለሁ። ሰላማችሁ ብዝት ይበልልኝ። በአዲስ መጥቻለሁ። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አድርጉት እንዲሁም ደግሞ አስተያየታችሁን ስጡ እና ዛሬ የመጣሁት በአሌክስ እና በዴዚ ነው። በጣም ደስ የሚሉ ናቸው፣ እኔ በጣም ነው የምወዳቸው። በቃ አንድ ላይ ቲክቶክ ሲገቡ ታይቶ የማይጠገቡ ናቸው እና በትናንትና ዕለት ግን በአንድ ተገናኝተዋል ማለት ነው። እና በጣም ነው ደስ የሚለው እና ዴዚዬን ሊጋቡ ነው ማለት ነው። እና በጣም ነው ደስ የሚለው ፍቅራችሁን የያዝምላችሁ እውነተኛ ፍቅር ማለት የእናንተንም እንደዚህ በቃ ጎራ የማይቃለለው ፍቅር ማለት እንደዚህ ነው። አያችሁ? እና በጣም ነው ደስ ያለኝ እኔ። ይመቻችሁ አሌክስ እና ዴዚዬ፣ እኔ ደስ ብሎኛል በጣም ከሚባል በላይ ማለት ነው እውነት ለመናገር ምን ልባላችሁ የምር የምር እናንተ ደግሞ ውስጥ ጌታችሁ ፍረዱ። እናንተም ተደስታችሁ አልጠኛ እውነት እኔ በመገናኘታቸው በጣም ነው ደስ ያለኝ። ማርያምን የውስ ምኘት ነበረ ፍቅር ያውጎራ እንደማይቀልለው እንግዲህ እንዲ ያያችሁ ነው ማለት ነው። በጣም ነው ደስ የሚለው። ዴዚዬ እንኳን ደስ ያለሽኝ። እንደዚሁም ደግሞ አሌክስ እንኳን ደስ ያለ በእውነት ይመቻችሁ። በእውነቱ ይመቻችሁ ልመቻችሁ ይመቻችሁ ይመቻችሁ ልመቻችሁ ልመቻችሁ እላለሁ። የእውነት ደስ ትላላችሁ፣ ፍቅራችሁን ያርዝመው እላለሁ ማለት ነው። ምን ልበላችሁ ብቻ ደስ ይላል። የእውነት ለመናገር በመገናኘታቸው ደስ ብሎኛልና እንኳን ደስ ያላችሁ እላለሁ። የምሬ ነው። ደስ ይላል እንደዚህ በመገናኘታቸው በጣም ደስ ይላል። የእውነት ምን ልበላችሁ አላ አደለ። በቃ ፍቅር እንዲህ ነው። ምንም አይጋርደውም። ፍቅርን ታውቃላችሁ። ፍቅር ምንም አይከልለውም፣ ምንም አይጋርደውም። በቃ እንዴ አንዲት ሆናላችሁ፣ ካለ ፈጣሪ አንዲት ሆናላችሁ። ምንም የሚካልለው ነገር የለም። ሁሉም ጊዜው ስድርስ ይሆናል እና። የአሌክስ እና የዴዚ የመገናኘት ለብዙ ሰዎች ድንቅ ሆኗል እና ይመቻችሁ። ላለሁ ፍቅራችሁን ያለምልመው ነው፣ ፍቅራችሁን ያለምልምላችሁ ውለዱ፣ ክበዱ። መቼም ልትጋቡ ነው እየተባለ ነው አይቀርም። አዎ ተጋቡና እንግዲህ ረፉ፣ በቃ ረፍ፣ ተጋቡና በቃ ተገላገሉ። ታባቱ ቲ ውዶች፣ ተጋቡና እረፉ በቃ እኛም ምንረፍ እናንተን አጣመር ነው የሪ ተመስገን፣ አንድ ያረግ አገናኘን። ተመስገን ተመስገን ተመስገን ተመስገን ነው የሚባለው። አሁ ተመስገን የምሬ ነው። ተመስገን ነው የሚባለው። ተመስገን አህ